የመካከለኛው ምስራቅ ፖለቲካዊና ወታደራዊ ግርግር በስምምነት የሚቋጭ ሳይሆን አንዱ ሌላውን በማጥፋት ወታደራዊ ቅኝት ውስጥ ባላንጣዎች በመግባታቸው አሁንም ከመፍትሄው ይልቅ ለጦርነት የቀረበ የነጋሪት ጉሰማን በየለቱ ማየት የተለመደ ሆኗል። ማሳያውም አዳሩን አሜሪካ በየመን በፈጸመችው የአየር ጥቃት የሰላሳ ስምንት ሰዎች ሕይወት ማለፍና አንድ መቶ ሁለት የሚሆኑት መጎዳታቸው ብሎም ወደ እስራኤል ሚሳይል ከየመን መጎንጨፍ ሆኗል። አሜሪካ በየመን ምድር እንዲህ አይነት ገዳይ የሆነ ጥቃት ሰንዝራ እንደማታውቅ ከሁቲዎች ጋር ትስስር ያለው አልማስሪ ቴሌቪዥን ይፋ ያደረገ ሲሆን ዋሽንግተን ዛሬም በመካከለኛው ምስራቅ የጀመረችውን የየመን ሁቴ ማጥፋት ውጥኗን ችላ እንዳላለችው በድርድር መሀል የሚፈጸም ጥቃት ስልትን እየተከተለች መሆኑን የሚጠቁምባት ያደርገዋል በሚል የፖለቲካ ተንታኞች ወታደራዊ ስጋታቸውን ያስቀምጣሉ። በአንድ በኩል ከኢራን ጋር ወደ 2015ቱ የኒውክሌር ድርድር ሊመለሱ ይሆን የሚል ሀሳብ ሲነሳ፣ በሌላ በኩል በፍጹም የዶናልድ ትራምፕ ውጥን ሙሉ ለሙሉ ቴህራን ከኒውክሌር አቅም ውጪ ማድረግ ነው የሚ ያለው ነው። በሚል በርካቶች ሀሳቡን ያነሳሉ። ጉዳዩ አወዛጋቢ በሆነበት ሰዓትም ከኢራን ጋር በሮም ጣሊያን፣ ቅዳሜ ድርድር ያደርጋሉ የሚሉ መረጃዎችም በስፋት እየወጡ ባሉበት ሰዓት ከኢራን ተለይቶ አይታይም በሚባለው ሁቲ ላይ አደገኛው ጥቃት መፈጸሙ ነገሩን ምላሽ አጣ ጥያቄ ያደርገዋል። የአሜሪካው ማዕከለ እዝ ሴንት ኮም በራስ ኢሳ የነዳጅ ማከማቻ ወደብ ላይ ያደረሰው ከባድ የአየር ጥቃት ሁቲ ገንዘብ የሚያገኝበትን ምንጭ የማቋረጥ አላማ ያለው ነው በሚል ዘመቻውን ምክንያታዊ ለማድረግ ቢሞክርም የመንን ሉዓላዊነት እንደመጥ አስተቆጥሩበታል። የአሜሪካው ሴንት ኮም አሊያም ማዕከለ እዝ 11 ኛው ከሁለት አሊያም ከዛ በላይ ቅርንጫፎች ወይም ክንፎች የተውጣጣ ጥምር ወታደራዊ እዝ ሲሆን የሚሸፍነው ቀጠናም እጅግ ግዙፍ ነው። የዘመቻው አላማም እንዲሁ ሰፊ ከመሆኑም በላይ መካከለኛው ምስራቅን ማዕከላዊና ደቡብ ኤዥያን የሚያካልል 21 አገራትንም በራሱ መቆጣጠር ያለበት አደገኛና ግዙፍ የምድርን ክፍል የሚያጠቃልል ወታደራዊ እዝ ሆኗል። ታዲያ ፔንታጎን በተደጋጋሚ በየመን ሁቲዎች ላይ ጥቃት እንዲደርስ ወታደራዊ ተልዕኮ የሚሰጠው ለዚሁ እዝ በመሆኑ ሁቲዎችም የጥቃታቸው ኢላማ ማድረግ ከጀመሩ ዋላደር ብለዋል። የሌሊቱ ጥቃት ኢላማ የሁቲዎችን የኢኮኖሚ አቅም ማዳከም እንደሆነ ሴንት ኮም ቢያሳውቅም በሁቲዎች በኩል ያለው ብርቱ መግለጫ የሚያሳየው ግን ዋሽንግተን በመካከል መካከለኛው ምስራቅ ያለውን የፖለቲካ መዋቅር በራሷ መንገድ ለመቀየስ የምታደርገው ጥረት አይነት ሆኗል። ምንም እንኳን የአሜሪካው መከላከያ ፔንታጎን በጉዳዩ ላይ ወዲያውኑ ምላሽ ባይሰጠም ያልጀዚራው መሐመድ አላታብ የአሜሪካ ኃይሎች ወደቧ ላይ አብዝተው ጥቃት ቢሰነዝሩም ሌሊቱን ሲያካልሉ ያደሩት የተለያዩ የየመንን አካባቢዎች ነው በሚል አረጋግጧል። የመጀመሪያዎቹ አራት የአየር ጥቃቶች ዜጎች ስራ ላይ በነበሩበት ሰዓት የደረሰ ሲሆን እጅጉን አስፈሪ ትርምስ የተፈጠረበት እንደሆነም ተነግሯል። የአሜሪካ ጥቃት በመላ የመን ሆኑ ሲመዘገብ ዋሽንግተን ከዚህ ቀደም ስታደርገው ከነበረው የሁቲ ጦር መሳሪያ ማከማቻ ና ወሳኝ ይዞታዎች ላይ ከሚል የጥቃት ስልቷ ወደ ሁቲን ይደግፋል ወደምትላቸው የነዳጅ ማከማቻዎች ፊቷን በግልጽ ማዞሯ ወታደራዊ ብቻ ሳይሆን ፖለቲካዊ ትርጓሜው በመካከለኛው ምስራቅ እስከ ምጣኔ ሀብት እንዲጎላ ያደርገዋል ታዲያ የመን ሰባ በመቶ ምርት በሚገባበትና ሰማንያ በመቶ የሰብአዊ ድጋፍ በሚተላለፍባቸው ራሲሳ ሆዴዳ ና አስሳሊፍ ወደቦች በመሆናቸው በእነዚህ አካባቢዎች የሚደርሱ ጥቃቶች በሙሉ የመን ሕዝብ ላይ የተሰነዘረ ጥቃት ተደርጎ የሚወሰድ ነው። ንጋቱን የተሰነዘረው ጥቃት እጅጉን አስፈሪ ከመሆኑን ባሻገር ፍርስራሽና በስፋት በየመን ሰማይ ስር ከርቀት ጭምር ሲታይ እንደነበር በአካባቢው የነበሩ አይንማኞችና ዓለም አቀፍ ሚዲያዎች ሲያስመለክቱ ውለዋል። ዶናልድ ትራምፕ ዳግም ወደ ዋይት ሀውስ ከመጡ በኋላ እንዲህ አይነት ጥቃትም ሆነ ገዳይ እርምጃ ሁቲዎች አይተው አያውቁም። ምንም እንኳን ዋሽንግተን የመን ላይ የጀመረችውን ወታደራዊ ዘመቻ ገታ ባታውቅም ተብሏል። የመንግስታቱ ድርጅት የልማት ፕሮግራም ራስ ኢሳ ወደብ እጅግ ወሳኝ የማይተካ መሰረተ ልማትን በየመን ምድር የያዘ እንደሆነ ያስቀምጣል። ለዚህም ነው ጥቃቱ ትርጉሙ ብዙ ነው የሚባለው። የሁቲው ባለስልጣን መሐመድ ናስር አል አትፊ የጠላት አሜሪካ ወንጀል የየመን ህዝብን የጋዛን ሰዎች ከመደገፍ አይገታውም ሲሆን በተጻራሪው አቋማቸውን አጠናክሮ እንዲቀጥሉ ሊያደርግ ይችላል እንጂ በሚል የሙጠኝ ብለውባቸዋል በአሜሪካውያን ላይ። በእርግጥም ሁቲዎች ከ2015 በኋላ ሳዑዲ አረቢያ መራሹን የዘጠኛ ሀገራት ጥምረት በመበታተን ዋና ከተማዋን ሰናን ጨምሮ አብዛኛውን የየመን ክፍል በተለይም ሰሜናዊውን ቀጠና መቆጣጠራቸው እንደ አንድ የጥንካሬያቸው መለኪያ ተደርጎ ይቆጠራል። በእርግጥም የየመን ሁለተኛውን ፕሬዚዳንትና ከ2012 እስከ 2022 ድረስ የመሩትን ፕሬዚዳንት አብዱራቡ ማንሱር ሀዲን በስደት እንዲኖሩ ማድረጋቸው ያሆኑ ፕሬዚዳንት ለስሙ የኤደኑ መሪ ይባል እንጂ ከሁቲዎች ስጋት ነጻ ለመሆኑ፣ ሁቲዎች በቀላሉ አንሰበረም፣ አሜሪካ ለምትወስደው እርምጃ ሁሉ አጽፋዊ ምላሹ በእጃችን ነው እንዲሉ አድርጓቸዋል። በተለይም ወሳኝ ቀጠናን በደቡባዊ ቀይ ባህር፣ በህንዱ ውቅያኖስ፣ በበዕል መንደብ ኤደን ባህር ሰላጤን እስከ ጅቡቲ ቅርብ ርቀት መቆጣጠራቸው፣ በሰሜናዊ ቀይ ባህርም ቢሆን ያለውን የስዊዝ ቦይን የንግድ እንቅስቃሴ ምግታታቸው የዓለምን ጂኦፖለቲካዊ ፍላጎት ጫና ውስጥ ለማስገባት እድሉን አግኝተዋል ሁቴዎች። ያም ሆኖ ግን አሜሪካ ሁቴዎች ሰዎችን በተከታታይ መምታት ከጀመረች እንኳን ሁለት ዓመት ሊሞላ ጥቂት ወራት ቢቀሩም አንሰራላሆች ሸብረክ አላሉም። ከየመን ውህደት በኋላ ከ1994 እስከ 2012 አሊ አብዱላህ ሳሌህ፣ ከ2012 እስከ 2022 አብዱራቡ ማንሱር ሀዲ፣ ከ2022 እስከ አሁን ድረስ ራሻድ አልአልሚ መሯት ቢባለም የሁለቱ ፕሬዚዳንቶች አቅም ግን በሁቲዎች የበላይነት የተያዘ ከመሆኑ የተሻገረ የነሳውዲ አረቢያ የውክልና ጦርነት ወደሚል ድምዳሜ የወሰደም ሆኗል። ይህ ሁሉ ውጥረት ባለበት አጋጣሚ ነው አሜሪካና ሁቲዎች ከጊዜ ወደ ጊዜ የአየር ላይ መጠቃቀታቸው እየጨመረ የመጣው። ሁቲዎች ላይ አደገኛ ጥቃት ከመሰንዘሩ ከሰዓታት በፊት እስራኤል ከየመን የተወነጨፈ ሚሳይል አክሽፍ ያለው የሚል መረጃ አጋርታለች። ከ2023 አንስቶ ሁቲዎች ከእስራኤል ጋር ትስስር ያላቸው መርከቦች ላይ ከመቶ በላይ ጥቃት ሰንዝረዋል። እስራኤል በጋዛ ለምትፈጽመው ጥቃት አጽፋ በሚል እርምጃ ውስጥ እንደገቡም አንሰር አላፎች ይነገርላቸዋል። አሜሪካን ብትሆን ሁቲ በቀይ ባህር የሚሰነዝረውን ጥቃት እስካላቆመ ድረስ የመንን መደብደቤን እቀጥላለሁ እያለች ባለችበት ወቅት ነው ውጥረቶች መልካቸውን የለወጡት። ከየትኛውም ጊዜ በላይ ሁቲ ብቻውን አይደለም ከኢራን የሚሻገር የሆኑ ኃይሎች ይደግፉታል፣ በሚል አሜሪካ ሩሲያን ሳይቀር በጥርጣሬ እያየች ባለችበት ሰዓት ቴራን ወደ ኒክሌር ውይይቱ እየተመለሰች መሆኗም ሌላ ትርምስን አሊያም መረጋጋትን ሊፈጥር ይችላል የሚል ተስፋም ስጋትም አለ። የመን ላይ ይህን ያህል ከባድ ጥቃት ማድረስ ደግሞ አሜሪካ ነገሩን የማብረድ ውጥን እንደሌላት የሚጠቁም ነው ይላሉ የፖለቲካ ትንታኞች። ይህ ባለበት አጋጣሚ የሳውዲ መከላከያ ሚኒስትር ልዑል ካሊድ ቤን ሳልማን በኢራን ጉብኝት ማድረጋቸው ቀጠናውን ግራ ሊያጋባው የሚችል ጉዳይ ሆኗል። ሪያድና ቴራን በ ቻይና አማካኝነት ግንኙነታቸውን ከመለሱ በኋላ ከታሪካዊ ተገዳዳሪነት ወደ ሰላማዊ ኃይላት ተለውጠዋል የሚል ስጋትም አለባቸው አሜሪካውያን።